እኛ ልጅ ተብለን ነው፣ ስንቱ ባለቅ ነው። የለም እኛ ልጅ ግን አቤል ጌታም መገናኘት አለ። እንደው እንዴትም ብለን እንዴትም ብለን በባሌ ያድርገን መገናኘት አለ። ፊፊን ካናዳ ድረስ ሄዶ ካናዳ ድረስ መሄድ ፈልጎ አይደለም ወደ ሌላ ሀገር ለመሄድ ብሎ፣ ከዛ ለካናዳ ይቀርባል። ካናዳ ለማግኘት ነው ካናዳ አይደለም

አረ በፈጠረ አንቺ ልጅ የምና ት ተነስቶን እንትን እንላለን። አቤት ስማኝ፣ ዛሬ ቂጤ እስኪንቀጠቀጥን የተኛው ውጤ ማለት ነው። ብርም ጥግብ የተኛ አሁን ትንሽ እላለሁ፣ ልሳት ተኛለሁ። ማርያም ዛሬ እንገናኛለን። አሁን አንተ ተኛ። አይ ስለምንገናኝ ነው አሁን እውነቱን ነው። የቀረን ሰዓት አራት ሰዓት ነው የቀረን።

ምንድ አረን አልችልበት እግዚአብሔር ከእናንተ ጋር ይሁን በቃ እወዳችኋሉ አከብራችኋለሁ እንገና እንገናኛለን እኛም እንወዳለን ሎ ሮ ይመች እኔ ልተኛ ነው